ትእዛዝ ተሰጠው። አዲስ አበባ የሚገኘው ሁለት ክፍለ ጦር ሪፐብሊካን ጋርድ ወደ መቀሌ ሄዶ ደብረ ጽዮንን በቁጥጥር ስር እንዲያውል ትእዛዝ እንደተሰጠው ተነገረ። ትእዛዙ ትናንት ማምሻውን በብርሃኑ ጁላና በአብይ አህመድ አማካኝነት እየተላለፈ ሲሆን ማምሻውን ዕቃ እየሸከፉና ትጥቅ እያዘጋጁ እንደሚገኙ ለማወቅ ተችሏል። በኤርትራ አካባቢም ከፍ ከፍተኛ ውጥረት ነግሷል ያሉት የመረጃ ምንጮቻችን ጌታቸው ረዳ ትናንትና በሰጠው መግለጫ የህወሀት አንደኛው ጽንፈኛው ክፍል ከኢሳያስ አፈወርቂ ላይ በቀጥታ ግንኙነት እያደረገ ነው ሲል መናገሩ ተደምጧል። በሀገራችን በኢትዮጵያና በኤርትራ መካከል የነገሰው ውጥረት ዛሬም እንደቀጠለ ሲሆን በሰሜኑ ሀገራችን ክፍል በትግራይና በአፋር ክልልም የጦርነት ድባብ እያንዣበበ ነው ተብሏል። ጤና ይስጥልኝ አዶኒ ኒውስ የመረጃ ክፍለ ጊዜ እነሆ ጀምሯል። አዶኒ ኒውስን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ እንድትሆኑ እየጠየቅን ወደ መረጃዎቹ እናልፋለን። ተከታተሉን። አቶ ወጌታቸው ረዳ በፕሪቶሪያው ስምምነት አኩርፎ ከኢትዮጵያ መንግስት ጋር የተጣላ ኃይል ጋር ተሰልፈ የኢትዮጵያን መንግስት ማስወገድ የሚቻልበት እድል ካለ ብለ መንቀዥቀዥ በጣም አደገኛ ነው በማለት ተናገሩ። የትግራይ ጊዜያዊ አስተዳደር ፕሬዚዳንት አቶ ወጌታቸው ረዳ ትግራይ ውስጥ በሚፈጠር ትርምስ እናተርፋለን የሚሉ ብዙ ወገኖች አሉ፣ የኤርትራ መንግስት አንዱ እንደሆነ አውቃለሁ ሲሉ ገልጸዋል። የኤርትራ መንግስት ከፌዴራል መንግስት ጋር የመጀመሪያ ግጭት የገባው ፕሮቶሪያ ከተስማማን በኋላ ነው ያሉት አቶ ጌታቸው ፕሮቶሪያ ከተስማማን ለምንድን ነው ግጭት ውስጥ የሚገባው? ምክንያቱም ትግራይን ሙሉ ለሙሉ ከካርታ ለማውጣት እንቅስቃሴ ያስቆመን ስምምነት ስለሆነ ነው ሲሉ ገልጸዋል። ከኤርትራ መንግሥት ጋር ሰላም መፍጠር አለብን የሚል እምነት ነበረኝ፣ የተወሰነ እንቅስቃሴ ማደርግ ነበር ያሉት ጌታቸው የኤርትራ መንግሥት ሰዎች ፍላጎት ወይ የኢትዮጵያ መንግሥት ኤርትራን ይወራል ብለው በሚፈልጉበት ሰዓትም ትግራይን ማቀዝቀዣ እንዲሆን ማድረግ ነው ወይ ደግሞ ተፈጥሯል ብሎ ካመኑ ከኛ ሰዎች ጋር ሆነው ወደ አዲስ አበባ በኩል ውጊያ መክፈትና ጉዞ ማድረግ የሚቻልበት እድል ካለ ማማተር ሊሆን ይችላል ሲሉ ገልጸዋል። ሁሉንም እድሎች ክፍት የማድረግ እንቅስቃሴ አለ ያሉት ጌታቸው ረዳም በዚህ ጉዳይ ውስጥ የሆነ ጤነኛ ምሮ ያለው የትግራይ የፖለቲካ ኃይል ወይም የጸጥታ ኃላፊ፣ ምክንያቱም ለትግራይ ደማቸውን ያፈሰሱ ጀነራሎች ከነ ብዙ የፖለቲካ ችግሩን የትግራይን ህልውና እናረጋግጣሉ ብሎ የቆመ የፖለቲካ አመራር በዚህ ሰዓት ምንም የተለወጠ ነገር ሳይኖር ከነዚህ ሰዎች ማለትም ከሻዕቢያ ጋር ሁኜ የሆነ ነገር አድርጋሉ ብሎ ማሰብ እብደት ነው ሲሉ ይገልጻሉ። ይሄ ችግር የሁሉም ችግር አይደለም፣ የሚሉት ጌታቸው ረዳም ሁሉም ጀነራል ወይም ሁሉም ፖለቲከኛ ከኤርትራ ጋር ተግባብቼ የሆነ ነገር አድርጋሉ የሚል አድርገን አንውሰደው። ጨር ካለ አደጋ ላይ እንወድቃለን የሚሉ ወገኖች ግን ከፍ ዋጋ ላቀረበ ብቻ ሳይሆን ከዚህ ትርጉም የሌለው ዋጋ ላቀረበም ሰው ቢሆን አገልጋይ ለመሆን ዝግጁ ሲሆኑ ይታያል፣ በማለት እነ ደብረ ጽዮንን ወርፏል። በዚህ ትረምስ ውስጥ እንድንገባ ከማድረግ አንጻር ይህንንም ኃይል ለመጠቀም እንቅስቃሴ የሚያደርጉ ቡድኖች እንዳሉ አውቃለሁ ያሉት ጌታቸው ረዳም እነዚህ ቡድኖች ስለ ትግራይ ሕዝብ ጉዳይ ደንታ የላቸውም። የወርቅ ንግድ ወደ አዲስ አበባ የሚያዋጣ ከሆነ ያደርጋሉ፣ የማያዋጣ ከሆነ ደግሞ ወደ አስመራ ያደርጋሉ በማለት ከትግራይ ሕዝብ ልማትና ተጠቃሚነት ጋር የሚያገናኘው ነገር የለም ሲሉ ወቀሳቸውን ሰንዝረዋል። ይህ በእንዲህ እንዳለ ሁለት ክፍለ ጦር የሪፐብሊካን ሰራዊት ወደ መቀሌ በመንቀሳቀስ ማረጽ ሲሆን ላይም የቁጥጥር እርምጃ እንዲወስድ ትዕዛዝ መተላለፉንም ለማረጋገጥ ችሏል። ትዕዛዙ የተላለፈው ትናንትና ምሽት ሶስት ሰዓት ገደማ በጠቅላይ ሚኒስትር አብይ አህመድና በብርሃኑ ጁላ አማካኝነት ስለመሆኑ ለማወቅ ተችሏል። አድማጭ ቤተሰቦቻችን በኢትዮጵያና ኤርትራ ድንበር የነገሰውን ውጥረት ተከትሎ በርካታ ታንኮች ወደ አፋር መስመር መንቀሳቀሳቸውን በርካታ ወታደሮችን በዚያ በኩል መጠጋታቸው ይታወቃል። ሰላም ቆዩ።